እኔ የምልሽ እህቴ ምን ምን ነው የምትቀዱ? ደግሞ አሁን ወጣልን ነው ጓደኛዬ ጋር። እሺ ሆስፒታል ቀጠሯለኝ። ሆስፒታል ቀጠሯልሽ? አዎ። እናንተ ደግሞ የከተማ ሰዎች እንዲያው ሆስፒታል ነው እነ እነ እናቴ ሲወልዱን እኛ እዛው ቤት ነው የምንወለደው። እኔም ወልጃለሁ እኮ ቤቴ ነው የወለድኩት። ግን ዛ ደግሞ ለእነሱ ስከፋፈት የምሸገረኝ ብዬሽ እቤት አይወለድም ነውር ነው ነውር ነው አይ የመቀኝ እንደዛ ነው እንግዲህ፣ የከተማውን ኑሮ ልመችው። አሁን እንግዲህ ብዙ እናዘጋጀዋለን ስንመጣ። አንቺ ስትመጪ ምሳ ስሪልኝ እንዳይረበ፣ እኛ ደህና አድርግዣለሁ። እርጉዝ ከተማ ቶልቶል ነው የሚበላው፣ እዚያ ቴሌቪዥኑ ላይ እንደሚታይ ሴቶች መሰልሽ

እንዲያው ንፋስ አይገባም፣ እንዲሁ ሁኖ ሰው ያሰ ያልጅ ብየና አምሮብኝ። ከተሜማ የማያቸውም እንደዚሁ ናቸው፣ ግን መሰላት

ቤታቤታ ቤታ ቤታ ቤት እናንተ ይመቀኛል። እንግዲህ ምን መያዣ ነው መቆንጠጫ ነገር ነው። እናንተ ረጉድ እሳመጣብኝ ልቀባና እዚህ ሱቅ ያለው ሰውዬ እዚህ ሱቅ ያለው ትናንትና እን ከተማ አጠባበስ እንዴት እንደሆነ አርጎኛል እዛ ከተማ ያሉት ይጠብሳሉ አሉ። እኔ አንድ አይን ያጨፈንልኝ ምን ነሱ፣ ይበል ይበል አላስተውሱም። ብቻ አንድ አይን ጨፍኖታ ነው። ሱቅ እንዴት ተላቀቀ? አይማ ቀይ ነው ይሄ እዚህ። እና ፋን ነው ለካ የቀባቸው። እስቲ እንታ አበባስ መስሎኛል። የፈጣሪ ያለ ሰበኝ ይሆናል ግን እንዲያው ከተሜ ስለሆነ ላሰጠ ትችላለች።

ምንድን ነው ምንድን ነው ምንድን ነው እንዲህ ያስመሰለሽ አንቺዬ? እናንተ ተቀብታችሁ እንዲያው ሽር ብለሽ ስትወጫ በማመስለሽ እንዲያው እኔ እንደዚ መሆን አልችልም። ይህንን ቅብት ብት አልኩኝ እንጂ ሌላ ምን እንግዲህ ቁርሴን ስላልበላው ተጣዙ ይህን እንዲያቦ አሁን ለታም ወዴት እንደ ነው በየጋግሪ ብለሽ ጋግሪ ለአለ ነበረ እዛ ሞሰቡ። እሺ እንዴ፣ አቦቀ መስል አድርግና ወዴት ስራ ገባለሁ ስል ዲሙን ግዜ ካች እንደ አላችሁ የእኔ እናት፣ ያው ካች አላችሁብኝ እንጂ ምግብም አልሰራሽ፣ በቃ እንዲሁ ስትቀባቢ ነው የቆየሽኝ። ምን ነው ደመቀች፣ ምን ነው አያስቸኳላሽ? አንቺ ጤና ጣቢያ ነው እምሄድ አላልሽም እንዴ? እና ጤና መዛም ስትመጣ አይረባኝም እንዴ? አይደለም ትቆያለሽ። ምን ነው ስለኝ፣ እንዴት እንዲህ ትሰሪያለሽ? እኔ በእኛ ገር ጤና ጣቢያ ተሃሩ ተሳሃትም ሊባሉ ይችላሉ። ወረፋ ነው እና ቶሎ አይመጡም ብዬ ነው የማስበው። ለዛ ብዬ ነው የቆየሁት፣ ይደርሳል ትኩስ እንዲበይ ብዬ ነበር። ደግሞ ግን አንቺ እንዲያውም ከመስራት ሽንኩርትም ስትምከትፍ አልቆየሽም እኮ፣ ቶሎ እኮ ነው የመጣሽው። አንቺ ምን ቶሎ እመጣለሁ፣ ይህንን በሰራሽበት ለእኔ ምግብ አሰሪም ነበር እንዴ? እያት እስኪ፣ እስኪ ምን እንደሚመስል አሁን እንዲህ ይቀባል። እንዲህ እኔ አልነግርሽም። አየሁሽ ስትቀቢ ብዬሽ ነዋ። እና እንዴት ነው የተቀባሁት? እስኪ እኔ ነኝ፣ እስኪ እኔ ነኝ። እንደ አንቺ ነው። የአንቺ ጠባ ብናት። እኔ ደግሞ ድምቅ እንድል ብዬሽ ነዋ። እንዲህ አረኩት። ታዝዝ ጀምሬ፣ ስማ፣ ደመቁ

ቢሆንስ? ቢሆንስ? አሁን ይሄ የሰው ቀስ ይነካል። ነነ አትያነ ነው የምትሽግራት። ኧረ ተይ ደምቃ ተይ። አሁን እንዲሁ ነሽ። ሰው እያለ እንዲህ አይደለም ሌላ ያው ልሽ፣ እንዲህ እንትን ሲላይ ማለት ነው፣ እንዲህ እንዲህ ሲያደርገኝ ማለት ነው። አንድ ቀን ጓደኛዬን ደወልኩና በከተማ አንቺ ታውቂያለሽ እንዲህ የሚያደርጉት ለምንድን ነው ስላት፣ ይሄ እሱማ ወዶች ነው የሚሆነው ለሚሆነው አለችኝ። አዎ፣ ይሄን ይሄን ትማሪያለሽ አይጠቅምሽም። አሚያሳድ ታዲያ ከተማ ተገባሁም። እኔ እኮ ለእዛ ብዬሽ ነው። ታዲያ ጉን አይደለማ እዚያ አንቺ ገጥታ ብለሽ አለ አይደለም። ባለ ሼት ሂዶ ነው አሁን እዚህ ከተማ ነው። ሰዎች እዚህ ስትሆኑ እንዴት እንደምን አላችሁ? እኔ እኮ ከተማ ወይስ እዚህ እንኳን መጣሁ እንጂ

አስር ቶቢያ የሚገዛ ትንሽዬ ትንሽዬ። እንዴት ሆነ እንዴት? እሱ ገዝተሽልኛል? ምን ገዝተሽልኛል? ምግብ አምሮኝ ነበር እኔም፣ አንቺስ? ባዶ ቤት ነበር። ባዶ ቤት ምንድን ነው እሱ? እኔ አልል እኮ አለ፣ ሰው ፊት ነው አሁን። እንድሁነሽ እንድሁነሽ መጀመሪያ እንዲህ አይደለም። እኛ የተቀየርነው ቀስ ብለን ነው። ደምቃ የሳውሲ መክረስ እንደው አንቺ አሁን መጀመሪያ አማርኛ ሰልጠን የምሰለጠነው በዚህ በዛ አይደለም። አሁን ይሄን ተቀባብተሽ እንዲ ምንድን ነው አንቺ? ጉድ ጉድ! እንደው አይ እኔ ደግሞ ደህና ሰው ተለቅ ያለች አምጡልኝ አልኩኝ። አሁን ዘጠኝ ወሬ ገብቷል፣ ትንሽ ቀን ነው የቀረኝ ለወልድ። አሁን እንዲህ እንዲሁ ሁነሽ እንደው አንቺን ላድረስሽ ነው። ዝም ብለሽ አበላልሽም አበላልሽ። እኔ እንደው አረክ አንቺ ነሽ እኮ እርጉዝ፣ ምን መስሊው ነው ሰርተሻት ወይ ምን እንደ ሻሪ፣ መጀመሪያ ከየት መጀመር እንዳለብሽ እነግርሻለሁ።